ፕሮጀክት ሰላም ሰላም፣ ክርስቲያንቶች እንዴት ናችሁ? ያላችሁበት አላይ ጠብቅልን፣ ሀገራችን ሰላም፣ ፍቅር፣ አንድነት ያምጣለን። እንዲሁም ይህን ቪዲዮ አይታችሁ ሀሳብ አስተያየታችሁ በኮሜንት ላይ በማስቀመጥ ቤተሰቡ ነው። እንግዲህ ዛሬ ይዞላችሁ የመጣሁት ማለት ነው፣ እንግዲህ በዚህ ሁለት ቀን በተደጋጋሚ ሰኢደ ሀዩትን እየጠፈጠፈ ነው፣ እያመታ ነው ማለት ነው፣ እንደ ቂጣ ማለት ነው። እንግዲህ ሀዩት የሚገርም ነገር ድንግሌን መልስልኝ ያለችው ማለት ነው ማለት ነው። ይመለሳል እንዴ? ጉድ ኮ ነው። አንዴ ካሄደ በኋላ ይመለሳል እንዴ? እመልስልኝ ያለችው ድንግሌን ማለት ነው ማለት ነው። እንግዲህ ምን የተፈጠረው ነገር ንገራችው ማለት ነው፣ የተፈጠረው ነገር መቼ ትናንት ወዲህ፣ እንደዚሁ ስለ ሱማያ እንግዲህ አንስታ ይሄን ሁሉም ወሬዋን ስትፈተፍት ስተ ቆሽሻት ስም ስትላት፣ አሮጌት ስትላት፣ ምን ስትላት፣ ሁሉም ነበረ በሱ የመጣ በአላንጋ ድሮ የቀረ አላንጋ ገረፋት፣ ይገረፋት፣ ልክልኳን ነገራት። እንግዲህ ያዙ ልቆቆኛለች። እሱ ደግሞ ወደ አዳማ ሄዶ ነበረ። ቪዲዮን እሷ ከሰርጋ እንደቀረጸች አላወቀም፣ እንደ ደብቃ እንዳስቀመጠች አላወቀም ነበረ። ከዛ ቪዲዮን ተለቆነው ያየው ማለት ነው። ከዛ ደግሞ ኤቤት ሲመጣ የቤት አጣት ኤቤት ሲፈልጋት የቤት አጣት። እሷ ትታ ሄደች፣ ምክንያቱም ፊቷ ሁሉም ቆሳስለዋል። እንግዲህ በአለንጋ ለብልቧታል ማለት ነው፣ እንደመላሷ ማለት ነው፣ እንደመላሷ ተለብልባለች ማለት ነው። እንግዲህ ሲመጣ ደወለላት የት ነሽ ሲላት ሂጅ ያለው ከ እንግዲህ አልመለስም አልመለስም ሻንጣዬን አዘጋጅልኝ አለችው። ወደ ቴስ ሲላት ሄዳለሁ እመጣለሁ አለችው። ከዛ አንዷ ጓደኛዋን ይዛ መጣች ማለት ነው። ጓደኛዋን ይዛ መጣች። ጓደኛዋን ይዛ ከመጣች በኋላ ምንድን ነው የምትፈልጊ አንቺ ከኔ ሲላት ፊች አለችው ማለት ነው። ቶሎ ብላ ፊች አለችው ማለት ነው። እሱ ወንድ ልጅ መፍታት አያቅተው ገባቸዋል። ከዛ ፍች መፍታት ትፈልጋለች ትከፈለች። አልሐምዱሊላ አላት። አልሐምዱሊላህ? ነው የምትለኝ እኔ አለችው። እኔ አልሐምዱሊላህ ነው የምትለኝ አለችው። እና ማለት ነው ድንግሌን ትመልሳለህ አለችው። ከዛ እየወጣችሁበት ፈልጌ አላት። እና ተናገሩ ማለት ነው፣ ሁለቱ ተነጋገሩ ማለት ነው። እንደዛ ስትል የራቁት ፎቶህን አለ ስንት የቀረጥኩት አለ፣ እሱን አውጥቼ ሚዲያ ላይ ነው የምለቅልህ አለችው ማለት ነው። ሚዲያ ላይ ነው የምለቅል አለችው። ልቀቂው አላት፣ ልቀቂው እና ሳይሻለሁ ልቀቂ አላት። ልቀቀኝ ካልሽ አላት ወዲህ ወዲህ ጠፍጥፌ ምን ብዬ አስተካክዬ ደግሼ እንዳስገባሁሽ ደግሼ እፈታሻለሁ ካልሽ ከመጣ አላት ማለት ነው። ለዛ ጓደኛዋ ደግሞ ላታዋጣት ማለት ነው። ጓደኛዋ ላታዋጣት ላታዋጣት፣ እሷ ዝም ብላ አንተንም እንደዚህ አይነት እንትናት ወይ እንደዚህ የምትገላት እንደዚህ የምትመታት ፊቷ ሁሉም ቆሳስለው ምን ብላ እሷውን መናገር ጀመረች ማለት ነው። ከዛ እሱ ደግሞ አንቺን እዟን ፈተሽ እኔ አንቺን ላገባሽ ፈለግሽ ያላት አታፍር ወይ ንቀት የለህም ወይ? አለችው ማለት ነው። ከዛ ሲገርፋት ማለት ነው ወላ ሲገርፋት ማለት ነው። ዘይድ ሁለተኛ ምንም አይወጣኝም፣ ምንም አልልም ስሞያዩ እወድሻለሁ በጣም ነው የምወድሽ። እኔ አንተ ከአንተ ተለይቼ መኖር አንችልም። ፍቅር በለኝ እባክህ፣ ፍቅር በለኝ ብላ እግሩ ላይ መንከባለል ማለት ነው። ወይኔ የወጣትንማ የተለመደ የለመነችውንማ ብሰሙኝ ማለት ነው። እንዱ በቃ አንጀታችሁ ነው የሚያረሰው ማለት ነው። አንጀታችሁ ማለት ነው። እግሩ ላይ ያስተኝቶ ሲጠፋጥፋት በጥ በጥፊ ይችላል ማለት ነው። ወይኔ የሰኢድ እኔ ያለንተ መኖር አንችልም። ከአንተ ሌላ መኖር አንችልም። ሙያ እኔ በጣም ነው ምወድሽ በጣም ነው ምወድሽ እኔ ቆንጆ እወድሻለሁ ብላ ሁለተኛ ምንም አትያትም ሲላት እኔ ምንም አድላትም ብሎ ማስጠንቀቂያ ለማስጠንቀቂያ እየሰጣት ማለት ነው። ተሰማያ ጭንቅላቱ ላይ እሺ እወርዳለሁ፣ ተሰማያ ጭንቅላት እሺ እወርዳለሁ አለች ብላችኋለሁ እንግዲህ ዛሬማ የዛሬማ ድራማ የዛሬማ ይሄ ነገር ማለት ነው። እውነት ሚስቱ ናት ግን እናት ሚስቱ ናት ግን እኔ ይቅርብሽ በሰው ላይ የምትገቡት ሴቶች ማለት ነው፣ የሰው ትዳር ነጥቃችሁ የምትገቡት መጨረሻችሁን እንዲህ ትዋረዳላችሁ። አሁን አንቺ እንደ ውሽማ ነው እንግዲህ አስቶ አስተኝቶ የጠፈጠፈሽ ማለት ነው። ያው የጠፈጠፈሽ እንደ ውሽማ ማለት ነው። መቼሽ ውሽማ ማይሆን እንደ ሱመያ ጥንታዊ ባል ሚስት ብትሆኝ እንደዚህ አይጠፈጥፈሽም ነበረ ማለት ነው። እንደ ጉድ እንደ በሬ ኮ ነው የቆተተሽ ማለት ነው። ድሮ እየቀራ ድሮ የቀረ የፋራ መመታት ማለት ነው። ተደበድበሻል ማለት ነው። የድሮ የቀረ ስንት እንግዲህ ማ የሱሙያ ማለት ነው። እግሯን ማጠብ አለብሽ ሱሙያ፣ እግሯን ማጠብ አለብሽ ሱሙያ። ሶፋ ላይ ቁጭ ብላ ምሳ መስራት አለብሽ፣ እራት መስራት አለብሽ ልብስ ማጠብ አለብሽ። ቡና ፍልተሽ ማጠጣት አለብሽ። የሱማያ ማለት ነው። ምክንያቱም ሱማያ ንግስትሽ ናት። ሱማያ ንግስትሽ ናት። አንቺ ከኋላ ነው የመጣሽው። እሷ አጥንታዊ ናት። ሁሉም ሰው የሚያውቃት ማለት ነው። አንቺ ገና አሁን ነሽ የመጣሹ ማለት ነው። መጣሁልሽ። እስካሁን ድረስ ዝም ብዬሽ ነበረ፣ ዝም ብዬሽ ነበረ። አዎ፣ አሁን አበዛሹ ማለት ነው። በሱማያ የመጣ ሰው እንግዲህ ማንም ማንም ወደ ኋላ ሄደው እምልሻለሁ። እሱ ከሆነ ነግሮሻል እንደሚወዳት አወቀሽበት ነው የገባሽ። እና መቻል አለብሽ እንጂ በፍቅር ውስጥ ላይ ገብተሽ ሰው በጥብጠሽ ምን ብለሽ አሁን ያዙኝ ልቀቁኝ። አይ ሰይድ አይ ሰይድ እኔ ዛሬ አሳከኝ። አንተ መግረፍ ስትችልበት ገረፍካት እኮ እንደ ጉድ ማለት ነው ገረፍካት። ከአንዴ ሁለቴ ማለት ነው። ከአንዴ ሁለቴ ማለት ነው። እናንተ ወይኔ ስትለምነው በዛ ላይ ቀጫጫና ሰውነት የላትም እንግዲህ አንጀቷን አራሳት ማለት ነው አንጀቷን አራሳት ገብቶ ጥልቅ አለ ማለት ነው አላንጋው ማለት ነው አቤት ስትለምነው ማለት ነው በእናት በእናት እኔም ከሁለተኛ መርሳ አይወጣ ሁለተኛ መርሳ አይወጣኝም አትፍቻ ያለው ጥፋተኛ ነኝ የት ነው የሚሄደው አንተ ጥዬ የሚሄድ አንችልም ብላ አንገቱ ላይ ነው የተጠመጠመው አንተ ጥዬ መሄድ አንችልም፣ ከአንተ ሌላ መኖር አንችልም፣ የታሪኬ ነው የሚሄደው። መሄጃም የለኝም መሄጃም የለኝም፣ እባክህ እዚህ ተረዳኝ። ሱማያ ሁለተኛ ምርስ አይወጣኝም፣ ምርስ አንሰጣትም፣ ሁለተኛ ምንም ነገር አልላትም። ሱማያ የኔ ቆንጆ ወድሻ አለው፣ ሁለተኛ ምንም አልልሽም፣ ምንም አንሰድብሽም፣ ምንም ነገር አይወጣኝም ብላ ማለት ነው። መለመን ጀመረች ማለት ነው። ወንድ አሁን መምቷን የመጀመሪያ ሚስቱን ሰኢድ መምቷን ያስከበረላት ማለት ነው። እንግዲህ በዚህ በፊት አይታችሁ ነበረ። ብዙ ዛቻ፣ ብዙ ነገር ያረገቻት፣ የቀለደችባት ምን ያለቻት ሰኢድንም ያው ብዙ ነገር የፈለገች ወደ ባህር ባህር እየጮኸች ምን ያለች እሱን ነው እንግዲህ አይታለች፣ ተመልሳለች ይሄ ልጅ ወደ እኔ መለስልኛል ብላ ነበር። አንተ መለሰላት ማለት ነው። አሁን ልቧ ነው ራሱ ስታመቻቸው ማለት ነው። እንደማይሆን አወቃ ነው ማለት ነው። እንደገና መለማመድ ጀመረች። እሱ ይሻልሻል የፈለገ ቢሆን ሳይ፣ እሱ ሱማያ ትሻልሻለች፣ እህቴነሽ እህቴ ናት ሱማያዬ፣ እህቴነሽ ወድሻለሁ ስትል ማለት ነው ወላሂ ዛሬማ ሱመያ ይሄ ቪዲዮ ከደረሳት አንጀቷ ረሰዋል ማለት ነው። መቼም ሱመያ እንቅልፍ አተኛም እኮ ከነገ ከነገ ሆዳ ምን አለ፣ ዛሬ ምን አለ፣ ምሽቱ ምን አለ፣ ካደን በኋላ ምን አለ ብላ ትፈልጋለች እንጂ አተኛም እኮ ሱመያ፣ ያው የፍቅር ነገር ማለት ነው። አተኛም አተኛ ምላችኋለሁ። እና በጣም ነው የዛሬ ቪዲዮ ደደስ ደስ የሚል ፈተ የሚል ማለት ነው። እኔ እኮ ሁሉም የገረመኝ ማለት ነው። ግሌን መለስልኝ ያለችው ነገር ነው። የጊዜ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። ከወደዳችሁ ሼር ላይክ በማድረግ ቤተሰቡ እኔም አበረታቶኝ እናንተ ስታበረታቶኝ ነው እኔም እንግዲህ በርታ ዘና ምለው ማለት ነው። እናንተ ማበረታቶኝ ያለው ሼር አድርጉልኝ። እንደው ቤተሰቦቼ ሼር ላይክ ያረጋችሁልኝ፣ አዲስ ያላችሁ ደግሞ ሰብስክራይብ ላይክ ያረጋችሁ፣ ቤተሰቡ ተቀላቀሉ። እንግዲህ እንግዲ ዘና እንደሚያደርጋችሁ ዘና ፈታ እንደሚያደርጋችሁ እርግጠኛ ነኝ። ያው ሁላችንም ቪዲዮ እንወደዋለን ብለን ተስፋ እናረጋለን። የዛሬ ቪዲዮን በተለይ ደስ የሚል ነው። እንግዲ ከመደዳው ከመደዳ ተትናንት ወደ ጀምሮ እንግዲ አዩ በአላን ጋር የታዘዘች የተገረፈች ነው እንዳያችሁ ማለት ነው። ቅጣት የተሰጣት ነው። ሁለተኛ ትምህርት አይሆናትም። እንግዲ ከእንግዲህ የሱማያ መግር ማጠብ ውስጥ ያ ምግብ መስራት፣ የልጆቿንም ዳይፐር መቀየር፣ ልጆቿንም ማሳደግ፣ የልጆቿንም ተላላኪ መሆን አለባት ማለት ነው። ሀዩት ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሆንላቸው።